ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምንሰጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ የትምህርት አይነቶችን እያስተማርን እንገኛለን። ትምህርቱን የምንሰጥበት የሚዲያ አማራጭ በኢሞ፣ በቴሌግራም፣ በዋሳም በጎግል ሚትና በተለያዩ የሚዲያ አማራጮች እያስተማርን እንገኛለን ስል ቁጥር 0921557522 ይደውሉ፣ ይማሩ። ሰላም ሰላም፣ የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። አማርኛ ቃል ምስረታ ለጀማሪዎች የሚሆን አጫጭር ፊደሎችን ይዤ መጥቻለሁ ማለት ነው። ዛሬ የመጣሁበት ቪዲዮ ለየት ባለ ቪዲዮ መጥቻለሁ። የኢትዮጵያ ወራት አቆጣጠሮችን ከመጀመሪያው ከመስከረም ጀምሬ እየቆጠርሁ እያነበብሁኝ አስረዳችኋለሁ ማለት ነው። እናንተ አብራችሁ ከኔ ጋር እያነበባችሁ ደብተርና እስክሪቶ ይዛችሁ እየጻፋችሁ ማለት ነው። እስከ መጨረሻ ድረስ ተከታተሉ። ይህም ቪዲዮ ትጠቀሙበት አላችሁ፣ በደንብ ተከታተሉ። ይጠቅማችኋል ማለት ነው። ቪዲዮው ላይክ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። ለጓደኞቻችሁ እንዲደርስ ሸራርጉላቸው፣ ቪዲዮውን ሲያዩ በደንብ እንዲማሩበት ማለት ነው። ቀጥታ ወደ ንባቡ ገባለሁ። መልካም ቆይታ ይሆንላችሁ። እሺ፣ ተመልሻለሁኝ ከመጀመሪያው ጀምሬ በደንብ አድርጌ አነብላችኋለሁ። እናንተ ሳታቋራርጡ ተከታተሉ። ቀጥታ አነባለሁ። መጀመሪያ አማርኛ ቃል ምስረታ ለጀማሪዎች ይችላል ማለት ነው። ከዚያ ወደታች ወደታች አነባለሁ ቀስ ብዬ ቆጥራለሁ። እናንተ አብራችሁ እኔ ጋር ደብተርና እስክሪብቶ በመያዝ እየጻፋችሁ እኔ ጋር እየቆጠራችሁ ትከታተላላችሁ ማለት ነው። ምን ይላል? መስ ከ ረ ም መስከረም በኢትዮጵያ አቆጣጠር የመጀመሪያው ወር መስከረም ይባላል ማለት ነው። መስከረም፣ ቀጥሎ ደግሞ ጥቅምት። ጥቅምት ይላል። ጥቅምት፣ ጥቅምት፣ ጥ ፊደል ቅምት፣ ጥቅምት። ከመስከረም ቀጥሎ ጥቅምት ይባላል ማለት ነው። እሺ፣ ከዛ ህዳር። ህዳር ህዳር ህ ስድስተኛ ናት። ደ ደግሞ አራተኛ፣ ረ ስድስተኛ። ህዳር በአንድ ላይ ህዳር። ከዛ ቀጥሎ ተ ሳ ስ ተሳ ስ ተሳስ ተሳስ። ከህዳር ቀጥሎ ተሳስ፣ ተ ፊደል ሳ ከዚያ ስ፣ በአንድ ላይ ተሳስ ይላል ማለት ነው። ተሳስ። እሺ፣ ቀጥሎ ጥ ር ጥር ጥር፣ ሁለት ፊደሎች ጥና አረ በአንድ ላይ ጥር ጥር ይላል ማለት ነው። ከጥር ቀጥሎ ደግሞ ይ ካ ቲ ት ይካቲት፣ ይካቲት ይህ ፊደል ካ ከዚያ ት ት ይካቲት፣ ይካቲት ይላል ማለት ነው። ከጥር ቀጥሎ ይካቲት። እሽንኛውን መስመር ላንብበው። መስከረም፣ ጥቅምት፣ ህዳር ተሳስ ጥር የካቲት ይላል ማለት ነው። እሺ ከተቀጥሎ በዚህ በአረንጓዴ የጻፉት ደግሞ መ ጋ ቢ ት መጋቢት መጋቢት መጋቢት ይላል ማለት ነው። መ ፊደል ጋ ከዚያ ቢ ከዚያ ት መጋቢት እቺ ፊደል ጋ ነች። መጋቢት ከየካቲት ቀጥሎ መጋቢት፣ ከዚያ ሚ ያ ዝ ያ ሚያዝያ ሚ ሶስተኛ ያ አራተኛ ናት፣ ዝ ስድስተኛ ያ አራተኛ ሚያዝያ። ከመጋቢት ቀጥሎ ሚያዝያ ሚያዝያ። ከዚያ ግንቦት ግንቦት ግንቦት ግንቦት ግንቦት። ከሚያዝያ ቀጥሎ ደግሞ ግንቦት ቦት ከዚያ ሰኔ ሰፊደል ከዚያ ኔ ሰኔ ሁለት ፊደሎች ሰኔ። ከዚያ ከሰኔ ቀጥሎ ደግሞ ሃምሌ ሀ ምሌ ሀምሌ ሀ ፊደል ምሌ ሃምሌ ሀምሌ። ከሰኔ ቀጥሎ ሃምሌ ነው። ሃምሌ እሺ፣ ከዚያ ነሃሴ ነሃሴ ነሃሴ ይለን ማለት ነው። ይህን አንድ ልቁጠረው ደግሜ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ። በአንድ ላይ እናንብበው። መስከረም፣ ጥቅምት፣ ህዳር፣ ተሳስ፣ ጥር፣ ይካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ ነሐሴ ይላል ማለት ነው። አስራ ሁለት ወሮች አሉ በኢትዮጵያ አቆጣጠር ወራቶች ማለት ነው። አስራ ሁለት ወሮች ናቸው። መጨረሻ ላይ ጳጉሜ አምስት ቀን አለች፣ ጳጉሜ የምትባል አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት ወርና ያለ ማለት ነው። በዓመት ውስጥ እነዚህ ወራቶች ይቆጠራሉ ከመስከረም ጀምሮ ማለት ነው። ስለዚህ አቆጣጠራቸው አጻጻፋቸውን ይመስላል። በደንብ አርጋችሁ ተከታተሉ፣ መያዝ ትችላላችሁ ወይ ደግሞ መያዝም አስፈላጊ ስለሆነ ማለት ነው። እሺ ቀጥሎ ያለውን እናንብብ። እሺ ከዛ ሰላም፣ ሰላም፣ ሰላም። ቀጥሎ ፍቅር፣ ፍቅር፣ ፍቅር፣ ፍቅር። ከዛ ልማት፣ ልማት፣ ልማት፣ ልማት።

ልማት እድገት ለውጥ ሀሳብ ይላል ማለት ነው እሺ ቀጥሎ ደግሞ በጥቁር የተጻፈው ውይይት ውይይት ው ፊደል ይይ ሁለቴት ውይይት ውይይት ከዚያ ምክክር ምክክር ምክክር ምክክር እዚያ መረዳዳት መረዳዳት መረዳዳት፣ መፊደል ረ፣ ከዚያ ዳዳ ሁለት ጊዜ ማለት ነው። መረዳዳት መተጋገዝ፣ መተጋገዝ፣ መፊደል ተፊደል፣ ጋ ከዚያ ገ፣ መጀመሪያ እዝ መተጋገዝ፣ መተጋገዝ። ከዚያ አብሮነት፣ አብሮነት ፊደሉን ቀስ ብላችሁ ከኔ ጋር መቆጠር ነው ማለት ነው። አብሮነት፣ አብሮነት በመጨረሻ መስራት መስራት መስራት መፊደል ስ ስድስተኛ ነች። ራ ት መስራት ይላል ማለት ነው። መስራት ይህንም አንድ ላ ንበላችሁ ውይይት፣ ምክክር፣ መረዳዳት፣ መተጋገዝ አብሮነት መስራት ይላል ማለት ነው። ልክ እንደዚህ መጀመሪያ ትቆጥራላችሁ፣ ከዛ ፈጠን ብላችሁ ደግሞ ማንበብ ትችላላችሁ ማለት ነው። በተለይ ጀማሪ ናችሁ እንደዚህ አጫጭር ነገሮችን መሞከር ፊደል ቆጥራችሁ ከጨረሳችሁ ልክ ከኔ ጋር አብራችሁ እስከ መጨረሻ ከተከታተላችሁ አማርኛ ማታነቦት ምንም አይነት ምክንያት የለም። የጠቅማችኋን ቪዲዮ በደንብ ተከታተሉ ማለት ነው እሺ። ከዛ በመጨረሻው መስመር እንሂድ። ጫ ፊደል ናት። ማ ጫማ፣ ጫማ

ጃኬት ጃኬት ጃኬት ይላል ማለት ነው። እሺ አንዴ ልድገመው፣ ጫማ፣ ካልሲ፣ ሱሪ፣ ቀበቶ፣ ሸሚዝ፣ ጃኬት ይላል ማለት ነው። ይህን ይመስላል ማለት ነው። ዛሬ የሰራሁላችሁ ቪዲዮ እናንተ ቪዲዮን ሳታቆራርጡ ጀምራችሁ ሳታቋርጡ እስከ መጨረሻ ድረስ በመከታተል አማርኛ ማወቅ ማንበብ ትችላላችሁ ማለት ነው። በደንብ ተከታተሉ። ይህ ቪዲዮ ለእናንተ ነው። ቀን በቀን የምለቀው ቪዲዮ አለ እየገባችው ላይክ ዲሆናችሁ ሰብስክራይብ እያደረጋችሁ ተከታተሉ ትጠቀሙበታላችሁ ማለት ነው። ዛሬ የመጣው ቪዲዮ ይህን ይመስላል። በግል መስመር በውስጥ ማጥናት የምትፈልጉ በቅርቡ አማርኛ ማወቅ የምትፈልጉ ከዚያ ጋር ባስቀመጡ ስልክ ደውሉልን አናግሮን በኢሞ ቴሌግራም፣ በዋትስአፕ እናስጠናቸዋለን። በቅርቡ ቀን አማርኛ ማወቅ ማንበብ ትችላላችሁ ማለት ነው። ከዚያው ውጪ ዩቲዩብ ላይ የሚለቀውን ቪዲዮ በመከታተል መማር ትችላላችሁ። ዛሬ ይዤ የመጣው ቪዲዮ ይህን ይመስላል። ሰላም ሁኑ። ቻው።